በኦሮሚያ ክልል በተገልጋዩ ዘንድ ታማኒነት ያለው የፍትህ ስርዓት ለመገንባት በዘመናዊ ቴክኖሎጂዎች የተደገፈ አሰራር መዘርጋቱን የክልሉ ጠቅላይ ፍርድ ቤት ገልጿል። የፌዴራልና የክልል የምክር ቤት አባላት እንዲሁም የጠቅላይ ፍርድ ቤት ከፍተኛ የስራ ኃላፊዎች በኦሮሚያ ክልል ከጠቅላይ ፍርድ ቤት እስከ ክፍለ ከተሞች ያሉ የፍትህ አገልግሎቶችን ጎብኝተዋል። የኦሮሚያ ጠቅላይ ፍርድ ቤት ፕሬዝዳንት ጋዛሊ አባ ሲመል ሁሉም ክልሎች በትብብር መስራት ከቻሉ እንደ ሀገር ፍትህን ማስፈን ይቻላል ብለዋል ይሄንን ህብረተሰብ የሚፈልገውን ማድረግ የምንችለው ተቀናይተን ሁሉም ክልል በአንድ አይነት አመለካከት የክልሉንና የአገሪቷን የፍትህ ፍላጎት አብረን ከሰራን ማምጣት እንደምንችል ማረጋገጥ ይቻላል። በኦሮሚያ ጠቅላይ ፍርድ ቤት ዋና መስሪያ ቤትንና በምስራቅ ሸዋ ዞን የፍርድ ቤቶች አገልግሎት አሰጣጥን የጎበኙት የፌዴራልና የተለያዩ ክልሎች የስራ ኃላፊዎች በኦሮሚያ ክልል በፍትህ ዘርፉ የተሰሩ ስራዎች ለሁሉም የክልል ፍርድ ቤቶች ተሞክሮ የሚሆን መሆኑን ተናግረዋል። አጋጣሚ ሆኖ የተወሰኑ የአውሮፓ ፍርድ ቤቶችን አይቻለሁ እና ይሄን ያየሁት አርት ኦፍ ቴክኖሎጂ በጣም በጣም አክቹዋሊ ኦን ፓር ሌቨል ያለ አይነት ነገር ሆኖ አግኝቸዋለሁ እና ሁለቱንም ኢንፍራስትራክቸሩ ቢልዲንጉ ፕላስ ቴክኖሎጂውም አንድ ላይ ሲንክሮናይዝ አድርጎ የሄደበት ሁኔታ በጣም አሜዚንግ ነው። እነዚህ ያስገኙት ደግሞ ጥቅም አለ። የመጀመሪያው በብዛት ፍርድ ቤቶች ይቋቋማሉ። በራቸውን ክፍት አድርገው ተገልጋዮችን ይጠብቃሉ። አሁን በዚህ የቴክኖሎጂ ትግበራ የመጣው ነገር አገልግሎቱ ወደ ህብረተሰቡ እንዲቀርብ ማድረግ መቻሉ ነው። ይሄ ደግሞ የፍትህ ተደራሽነት አንዱ ሊያሳስበን የሚገባ ነገር ስለሆነ በዚህ ረገድ ትልቅ ስኬት ተገኝቷል ማለት ይቻላል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በፍርድ ቤቶች ፍትህ ለማምጣት የህግ አውጪ፣ ህግ ተርጓሚና የአስፈጻሚ ተቋማት በቅንጅት ሊሰሩ ይገባል ብለዋል። ከዚህ ዋናው ትምህርት የሚወሰደው ነገር ምንድን ነው? ትኩረት ከሰጠን የምንመለከተን አካላት ደግሞ በቅንጅት ከሰራን፣ አመራርና ፈጻሚ ሁሉም ተናበው መሄድ፣ ተቀራራቢ ቋንቋ መነጋገር ከጀመር ለውጥ ማምጣት እንደምንችል ወይም ለለውጥ የሚሆን መሰረት መጣል እንደምንችል ትምህርት የሚወሰድበት ነው ማለት ነው። ከዚህ ተሞክሮ በመውሰድ በሌሎች የአገሪቱ ፍርድ ቤቶች ላይ ዘመናዊና ቀልጣፋ አሰራር መዘርጋት ወሳኝ መሆኑም በመድረኩ ተጠቅሰዋል።